ሰላም ውድና የተከበረችው ይህንሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እስኪ ቤተሰቦቼ ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። እስኪ እስኪ መጀመሪያ ውቤቴን ጠረግ ጠረግ ላርግ፣ ጠበቅ ጠበቅ ላድርግ። እስኪ አይ ቢጃማ ሁልጊዜ ሸቃሌት እንደሆንኩ። እስኪ አብርሃም እንግዲህ ከሚስቱ ጋር መፈታቱ ስለማይቀር እንደዚህ ውበቴን ጠበቅ ጠበቅ አድርጌ ዱቄት የለኝም፣ በነገራችን ላይ ውበቴን ጠበቅ ጠበቅ አድርጌ እስኪ ልጠብቀው። ምናልባት እድል ቢደርሰኝ ጋይሶች እና እንዴት ናችሁ? እድል ቢደርሰኝ እስኪ ውበቴን ጠበቅ ጠበቅ ላድርግና ብርሻ ሚስቱ ጋር ሊፋታ ስለሆነ እንደዚህ እስኪ ውበቴን እንደፈደፈ ላድርግበት። ሸቃላ ሸቃላ ሸቃሊት ነው ሁልጊዜ በቢጃማ ነው። ደግሞ መስቀል ቢያምር አንድ አይሉት ሁለት መስቀል ነው ያደርጉ ይሄ እንኳን ቢስበው ውበት ቢስበው ብዬ ነው። እና ጋይሶች ይሄ እንዴት ነው? መጥነዋለሁ፣ ለነገሩ ሊስሜ ሲፈልግ ለራሱ ፕሮብሌም እኮ ነው ጋይስ። የኔ አዳም ግን ይህን ቪዲዮ እያለፍከው፣ ይህን ቪዲዮ እያለፍከው፣ አዳሚ ይህን ቪዲዮ እያለፍክ፣ የኔ የሆንክ ሰው ቪዲዮን እያለፍከው፣ ምንም አይጠቅምህም አይጠቅምህም ምንም ስለማይጠቅመ ይህን ቪዲዮ እያለፍከው ሂድ አዳሜ ማለት ነው። የኔ አዳም እና ምን መሰላችሁ ወደ ዋናው ጉዳይ ስገባ፣ አብርሽ እንዳልወጣ እንግዲህ በባለፈው እንደነገርኳችሁ ተጣልተዋል ማለት ነው። ያው ጸሎቴ እየሰመረ ነው። እንዲፋቱት ሁልጊዜ ጸሎቴ ነው። ለመናገር እንዲለያዩ በቃ ትዳራቸው የእስራኤል እና የፍልስጤም እንዲሆን ሁልጊዜ ጸሎቴ ነው። በነገራችን ላይ እዚህ ጋ እንድትረዱኝ የምፈልገው እና ጸሎቴም እየሰመረ ነው። እንጌታዬ የዞሆ ሰው ገፋ እያደረግ አደራ። እንጌታዬ ጸሎቴ ዶብ እንዳይል፣ እንዲው መሬት ላይ ጠብ እንዳትል፣ እኔ የምጸልያ ጸሎት ከእነሱ ላይ ሄደ እርፍ እንድትል አድርግልኝ ብያሃለሁ። እና ምን መሰላችሁ ዛሬ አብርሽና ርታ አዲስ መግለጫ ወጣው። አዲስ መግለጫ ወጥተዋል ማለት ነው ጋይሶች። እሱን መግለጫ ምንድን ነው አብርሽ ምን እንዳለ ሰማችሁ? እረ ሰውላ፣ እረ ሰውላ፣ እረ ሰውላ ግን የምር ማለት ነው። ትዳር እንዴት በጦለት ይመጣል? እንጂ በመቅመስ ይመጣል ገይስ፣ በመቅመስ ይመጣል። እኔ ከዛ ጀምሮ ከልጅነት ጀምሮ ነው እንደ አንተ ሴቱን ሁሉ ስትሰራው የኖርክ ይህ ሰውላ። ግን ኪዳን እየ አረ በስመ አብ! ደግሞ እኮ ሲያብራራ ሲያብራራ ሰምታችሁታል። የምሬን እኮ ነው። ሲያብራራ ሰማችሁት? እንደ ማንኛውም ወንድ ይቀምሳል፣ ይተዋል፣ ይቀምሳል፣ ይተዋል። ቸክ አድርጎ ነው የሚ ሲመረስ ሴት እናቴ፣ እንደ ማንኛውም ወንድ አለ ቀምሳለሁ። ቀመስ ቀመስ እያደረግኩ ይሄኛው ይሆነኛል አይሆነኝም ብዬ ቀምሳለሁ፣ እተዋለሁ፣ ቀምሳለሁ፣ እተዋለሁ። ሌላም ገና የሚመጣልህ አለ እኮ ገና ሌላም የሚመጡ ሴቶች አሉ አለ። አስባችሁታል? እኔ ምን እንደታዘብኩ ልንገራቸው። ከዚህ በፊት ያለፈ ህይወቴ ነው። አሁን ሩታ በዚህ አይነትማ ሩታንም ቀምሶ ነው ማለት ነው እኮ ጓደኛ ያደረጋት ያኔ ለትዳር የሚያሰባት ማለት ነው እኔ እኮ ሩታ ነግሬሽ ነበር እኮ መጀመሪያው ነው። መጀመሪያውም ነግሬሻለሁ፣ አንቺ አልሰማኝ ያልረዳኛልሽ እንጂ መጀመሪያውኑ ነግሬሻለሁ። ሩታ ልጅ ወጠጤ ነው ገና ነው አልተቀጠቀጠም ብዬሻለሁ እኮ። ሲቀጠቀጥ ነው ረጋ የሚል አሁን ደግሞ እርጉስ ሲሆን እሽኮለሌ ነው የሚልብሽ ብዬሻለሁ። አታሚ ምክንያቱም እነዚህ ምሻር እያደረጉ ስለማያደርሱልሽ ማለት ነው እና እኔ እኮ ፍቅር ብቻ ትመስለኝ ነበር የመጀመሪያ ጓደኛው ገና አሉ። ሌላ የሚመጡም አለ እኮ አሉ፣ አሉ አለ እኮ። ጋይስ ስለወሬ ከመቸኮል የተነሳ አማርኛውም ጠፋብኝ። ገና አሉ አለ ገና አሉ እንደ ማንኛውም ወንድ ልጅ ቀምሼ ቀምሼ ፈትኜ ነው አለ። እኔ የገረመኝ ሴቶቹ ለመቀመስ እንዴት ነው የምትቸኩሉት? ለምንድነው? ኧረ ሰው ሁላ ግን፣ እኔ እኮ ምስኪን ያረ ጊዜው ከፍቷል። አንተም ብሶ አሁን አንተ አሁን አንተ ድስታፍ ካንተን ብሶ እንዲ አሁን ሴቶቹን እየቀመስክን እኮ ሰው ቢጤዮን አያጣም የሚባል ለካ ውነት ነው። ካንተን ብሶ አሁን ቂጠን ሳጠርገለካ ሴቱን ሁላት ተራምሰኸዋል። የእኛስ ተራው መቼ ነው? እኔ ማ ተበቃ ርጌ ነው ቀይን የሚይዝ እንዲ የራሴ ነቃራ ራሱ ጠረጠርኩት። ወይ ጊዜ ኩሉ ወይ ለጊዜ ኩሉ ሴቶች ናቸው ወንድ የሚይዙ ሴቶች ናቸው ወንድ የሚያተራምሱ፣ እንባላለን እንጂ እንደዚህ አይነት ወሮ በላ ወንድ መጥቶ ስንቱን ሴት አተራምሰው። ጋይስ ገና የሚመጡ አሉ አለ። ለወደፊቱ ህይወቴ ምንም ላለፈው ህይወቴ ይዶን ኬር አለኩ። ገና ከዚህም በላይ የሚመጡ አሉ አለ። እኛ አለ ሰው ስህተት እንደሚፈልግ አለ። ሰምታችሁት ከሆነ ሰው ስህተት እንደሚፈልግ፣ ጥሩ ስራ ስንሰራ ጥሩ ስራችን አይታይልንም። እኔ የገረመኝ እስኪ የትኛውን ጥሩ ስራ ሰርተነው አሳየን እስኪ። አይደለም ጥሩ ስራህን እኮ እናውጣና እንስራለን፣ እናውጣለን። ለምሳሌ አሁን ይተንቢ አለች ለእንዳንተ አይነት ድስታፍ ይቱብ ከፍታ ሰጥታለች። እንዲሁም ለቡታ ጅራ ይቱ በሮች በሙሉ ዋናዋ መሰላል የተንቢ ናት። አይደለም እንዴ የተንቢ ስለሆነች፣ አሁን ለይተንቢ ይቱብ ሰርተህ ከፍታለች፣ ድሃዎችን አንስታለች እያለን ጥሩ ስራዋን እናነሳላታለን። ለምሳሌ ማለት ነው። አንተ ግን የትኛውን ጥሩ ስራ ሰርተህ ነው የትኛውን ጥሩ ስራ ሰርተህ ነው የምናወጣልህ? ጥሩ ስራ ሌላ አያወጡልኝም። ቀስተት እንደሚፈልጉ ለመጣል ለሚፈልጉ የወደቅ አይደለህ እንዴ አንተ? መጀመሪያው ነው መጀመሪያውኑ እኮ አንተ የወደቅ እኮ ነህ። የትኛውን ጥሩ ስራ ሰርተህና አበረታታህ? የምር ልኮና ሲሬስ አሁን እየሳኩ አይደለም። የምር የሆነ አለ ምን አለ? ጥሩ ስራ ሲሰራ አያበረታቱኝም፣ ግን መጥፎ ነገር ካዩ በዛች እንትን እያደረጉ እኔ ለመጣል ይሞክራሉ። ግን አልወድቅም። ጅል ሰው ይወድቃል እንዴ ጅል ሰው ድሮ ሲወደቅ አይደል? መውደቁን እኮ አያውቅም። አንተ እኮ ወድቃሀል እኮ አንተ እኮ ወድቀ አለ መሰሎቹ ጋር ነው ያለው፣ ሲጀምር ማለት ነው። ምን ጥሩ ስራ ሰርተህ ነው? እስኪ ጥሩ ስራህ በየማማቱ መደር ነው፣ በየማማቱ ሰርግ መሰረግ ነው እንዴ? ጥሩ ስራ ም በአርባ ነው በአርባ በ ጾሙ ጠፋብኝ። በአርባ ጾሙ ምድር ሰርግ ስለሰረክ ነው ጥሩ ስራ? የሸቃሎችን የመዳሞችን ብር የመዳም የሚሰሩትን ሸቃሎችን ብር እነሱ ነገር መብላት እኮ ከባድ ነው። የእነሱን ብር እየለቃቀምክ ከሶፋ መኪና ስለገዛህ ነው? የጥሩ ጥሩ ስራ የትኛው ነው? ጥሩ ስራ ምኑ ላይ ጥሩ ስራ ሰርተህ አይተንህ? ምኑ ላይ እናውጣ? ምኑ ላይ እናውጣ? የድድብናህ ድድብና ማለት ነው። ባለቤትህ እስኪ ቁጭ በል እናወራ፣ አረጋግተን እናውራ ስትልህ እንጤር እንጤር እንጤር ያደርግሃል። አንተም ወንዱ ነህ። ልክ እንደ ወንዶቹ እንዳባውራ እንዳባውራ ያጫውተሃል። እረጋበል ረጋ። ካሜራ ካሜራ ደቅነህ ከእሷ ፊት ምን ልረዳሽ፣ ምን ልረዳሽ እያልክ ከማስጠቆር በፊት ረጋ በል። ረጋ ብለህ ምንድነው ችግርሽ? አንደኛ ይቺ ልጅ እርጉዝ ነች። ሆርሞን የሚባል ፀባይ አለ። ራሱ ለራሱ ይቀይራል። ሆርሞን ለራሱ የራሱ ፀባይ አለው። የእርግዝና ፀባይ ባ የእርግዝና ፀባይ ሆርሞን የሚባል አለ። ይኖንደርስታ አንደኛ እናስተምረህ መሰለኝ። ብናስተምርህም እስኪ ኦኬ ከአንተኛ ስለምንሻል ማለት ነው። ሆርሞኗ ለራሱ እንትን የሚላት ነገር አለ። ታስፈልጋታለህ አሁን ካጠገቧ ገባ

ስራ ስራ ሰርተህ እኛ እናበረታታህ። ምኑን ስራ ሰርተህ እንደዚህ አትናገሩት እንበል። ሁልጊዜ ካለ ጭቅጭቅ ሌላ ቪዲዮ አሰራለን። የራሳችሁን ስራ ስሩ። እኛማ የራሳችን ስራ ነው የምንሰራ፣ የራሳችን ስራ ነው የምንሰራ። አንተ ሁልጊዜ ስለምትጨቃጨቅ፣ ሁልጊዜ በትዳርህ ላይ መሻከል ስለምትፈጥር፣ ለትውልድ የምታስተላልፈው ትክክል አይደለም እያልን ነው የምንወቅትህ። ለትውልድ የምታስተላልፈው ትክክል አይደለም፣ ትክክል አይደለም የምታስተላልፈው። ችታደርግና አላደረኩም ግግም ትላለህ። ሴቶቹ ደግሞ አድርገናል ብለው ይመጣሉ። የምሬን እኮ ነው። ረብስ ማም ቢሆን ግን አይደለም። ይገርመኛል አንዳንድ ጊዜ የቡታጀራ ልጆች ካላችሁ ዝምብራቸው ነው እንዲላገኛችሁ የምትቀመሱት ገና አሉ የሚመጡ ስላለ ነው። ደግሞ ወደ ሌላ ነገር አድርጋችሁ ደግሞ እንዳታዞሩብኝ ወደ ሌላ ነገር አድርጋችሁ ደግሞ እንዳታዞሩብኝ። ገና ይቺ ብቻ አይደለችም። ገና የሚመጡ አሉ ብሎ አልኩ። ገና የሚመጡ አሉ። እኔ እኮ አለ ወንዶች ትገርሙኛላችሁ፣ አለ እናንተ ወንድ ሁናችሁ ደግሞ እኔ ለምን መረዳት እንዳቀታችሁ? ሁሉም ሰው አለ እየቀመሰ እየፈተነ ምን እያለ አደለ እንዴ ትዳሩን የሚይዘው አንተ? እኔ ጾለት አርጋ አልልህም ክርስቲያን አደለህም። ስለተቀመሰ አደለም ትዳር የሚሆነው አሁንም። እንዲ ድንግል ማርያም እናቴ ሊሆን ጊዜ በጦለቴ ነው እንዲሁ መነግርሽ ትዳራችሁን የእስራኤልና የፍልስጤም ያደርግላችሁ። አሁንም ቢሆን ያደርግላችሁ።

አልቆርጠው መቼም ይሄንና፣ እናንተ ዳርሊንግ ስለምቀርጽ እንዲያውም በዚህ አጋጣሚ የእውነት ዓይን ታውቁልኛላችሁ። ተውት እና ምን መሰላችሁ፣ ቤተሰቦችዬ? ማለት እየቀመሰ እየቀመሰ ሀሳቤ ሰረቃችሁ። እየቀመሰ እየነካካ ሴቶቹን ሁሉ። እኔ እኮ ፍቅር ብቻ ትመስለኝ ነበር፣ የምር ማለት ነው። የምር ችግሩ ፍቅር ብቻ ትመስለኝ ነበር። ለካ ጆኔ አተረማምሷቸዋል። አይቀርባቸውም ግን ጉድ ጉድ ጉድ! የእኛ ሀበሾች፣ ወንድ ሀበሻ፣ ወንድ ሴት እኮ ፈልጎ አይደለም። አንዴ ፓኪስታኒ፣ አንዴ ባንጋዴሽ የሚይዘው፣ አንዴ ባንጋዴሽ፣ አንዴ ፓኪስታኒ ይይዙና ፈግጠጥ እያሉ ቢመጡ ለካ እንደዚህ እንዳንተ አይነት ጭንጋ እንዳንተ አይነት ጭንጋፍ ቂጡን ያልጠረገ ጋር እየገቡ ልባቸው እየተሰበረ ነው። እረ በስመ አብ! እኔ ምንም ማድረግ አልችልም። ላስተካከል አዲስ እሷ ሳታምንበት ሄደህ ምን ልታረገው ነው ደግሞ? ልትችት ልታረግ ነው እንጂ ሲጀመር ቃልዬ ጋር እችት ልታረግ ነው ቃልዬ የምትባለው እሷ ጋራ አዲስ የመጣችው ጋር ችት ልታረግ ፈልገህ ነው ደግሞ። ጥሩ ጊዜ አሳልፍ ያለው በሚያምሩ ጊዜ ደስ የሚል ጊዜ አሳልፍ ያለው። እኔ ግን አባት አይቆጡህም፣ አባት አይመክሩህም፣ አባት ገርፎ አላሳደጉህም ማለት ከልጅነት እንግዲህ። እኔ ከፍቅር ጋር ሳውቅህ ልጅ ሆናችሁ ነው ከፍቅር ጋር ሆናችሁ ሳውቅህ ማለት ነው። እንግዲህ በዛ በልጅነት ጊዜ ሁላ ቤስ የተሰጠ ይማ የዝሙት መንፈስ ነው ሞት የዝሙት መንፈስ ነው ሞት የዝሙት መንፈስማ አለብህ አሁንም ትቀጥላለህ የሆነ እራስህን በምን መንገድ እንደምታየው ሆነ ኮንፊደንስ አለ የተላለ ግን ኮንፊደንስህ የሞተ ነው ጅምሬ ነው የምልህ ኮንፊደንስህ የሞተ ነው እና አንቺ ደግሞ ማለት ነው ሪታ ነግሬሻለሁ፣ መጀመሪያውን አይሆንሽም። ይሄ ገና ቄጦን ያልጠረገ ወጠጤ ነው። አይሆንሽም፣ አይሆንሽም ብዬሻለሁ መጀመሪያውንም። ራስሽን ራስሽ ነሽ ያዋረድሽው። አፈቀርኩ ብለሽ መተሽ፣ አፈቀርኩኝ አልተሳንካልኝም፣ አይሆንልኝም እያልሽ መተሽ፣ ተለማምጠሽ ተለማምጠሽ ራስሽን ዝቅ ያደረግሽው ራስሽ ነሽ። መጀመሪያ ሲጀምር ሴት ልጅ ራሷን ዝቅ አድርጋ ለወንድ አፈቅርሃለሁ ብላ አትመጣ። ቢያንስ እንኳን አፈቀርኩ እንኳን መግደርደር አለባት፣ መግደርደር አለባት። እናንተ ግን እንኳን ልትግደረደሩ አፍቀርን እያላችሁ ትመጣላችሁ። ጭራሽ በይፋ ፍቅር ይዞኛል እያላችሁ ትመጣላችሁ። አይገርማችሁም? ግን የምሬን እኮ ነው። እንግዲህ ለምንም ማቅ አልችልም። እንግዲህ እንደምታይወት ነው ይሄ አስራ አንድ። እሷ ግን ልትረዳኝ ምን ላጎት የላትም። እኔ ከዛም በፊት ብዙ ህይወት አሳልፌ ያለሁ እንግዲህ ማንኛውም ወንድ እንደሚያደርገው አድርጌ ያለሁ። እሷ ብቻ አይደለችም ቃልዬ ብቻ አይደለችም፣ ሌላም ሊመጣ ይችላል። ለዛ ላለፈው ህይወቴ እኔ ተጠያቂ አይደለሁም። ያለፈ ያለፈ ነው። አሁን እሷ መጠየቅ ያለባት ከኔ ጋር ያላት ህይወት ነው። እና በቃ እሷ ደግሞ ለተረዳ ያልፈለገችው ሚዲያም ደግሞ ስለኔ በቃ ለመጣል በሚዲያም እያዘዋወረ እያዘዋወረ ብዙ ነገር እያደረሰብኝ ነው። እንግዲህ ምን እንደማደርጋት አላገም። በተቻላችሁ መጠን ሚዲያ ቪዲዮ በራሳችሁ አይዲያ ነው በእኔ ቪዲዮ አስሮብኝ አላለም። ሀሀሀሀሀ አለና በአፍንጫውና በምላሱ አወራብን አወራብን። ይገርማቸዋል። እኛችለ ነው እንጂ አንተ እንዲህ ርር እንዳደረግክን አንተንም ርር የሚያደርግ ያወርድልን።

ምናሴ ጥቁር ነው፣ ከተረገምኩ ይደርሳል፣ ጋይዝ ይደርሳል። የምር ይነግብላችሁ ወዴ ቀይ ነው፣ ንጡ ነኝ እኔ፣ ንጡ ነኝ፣ ተረገምኩ ይደርሳል። እና አሁንም የእናንተ ትዳር የፍልስጤም እና እስራኤል ሆነው ለማየት ያብቃኝ፣ ያብቃኝ። በእውነት አሌሉያ፣ አሌሉያ። ኢየሱስ ጌታ ነው። እንደ በግኖር ተብዬ እንደምንድን ነው የምኖረው ብላለች። አሁንም እንደ በግኖር ተብለህ እንደ ጮህ ሆነሀልና ጨው ያድርግልህ ትዳርህን። እንዲው እንደ በግኖር ተብለህ እንደ ጮህ ሆነሀልና እንደ ጨው ያድርግልህ ትዳርህን። የሟት እንደው የሙጭጭ ያደርግህ ትዳርህን። ወይኔ እናቴ። ለማንኛውም እንደዛ ነው ላችሁ፣ ያለው ቤተሰቦች፣ ዬ ላይክ ሸር፣ ሰብስክራይብ እያደረጋቸው አድርሱላቸው። ይበር እናንተ ደግሞ ሙናቸው የሚቀልዱ ላይክ እያደረጋቸው አድርሱላቸው። ሰብስክራይብ አድርጉና አድርሱላቸው። እሺ፣ ሻር አድርጋችሁ ቢያንስ ከሩታ ቴሌግራም ላይ ተቱት። ሩታ ከፍታት እየው፣ አይሆንሽም ነው የምልሽ፣ አይሆንሽም፣ አይሆንሽም። ልጅሽ ነላትሽልሽ ውለጂ፣ እናትሽ ታሳድግልሽ። አንቺ ቱ ከፍተሻል፣ ጥሩ እርምጃ ላይ እየተራመድሽ ነው። ዩቱብሽን እየሰራሽ ስሪ። አታየትም ሶፊያ ሶፊያና የምትባለው አረታ ሶፊያ መሰለኝ የምትባለው የማን ነበር ሚስት? የማን ሚስት ነበረች? የሆነ ማን ነው የስሙ ጠፋብኝ። የሆነ ሚስኪን ልጅ አለ፣ አንድ ሙስሊም ልጅ እዚህ ሳውዲ አረቢያ የነበረ የሄደ። የእሱን ሚስት አታያትም እሱ ጋር ሽኮልሌ ሽኮልሌ ሲልባት አልፈልግም ማለች። አሁን ጽድት ብላ ከየተንቢ ጋር እየሰራች ነው እራሷን ጠብቃ። ኑላይዝ ወንድ ምንም አይሰራላችሁም። ወንድ ማትን ጠልጠሉ፣ ራሳችሁን ችላችሁ ስራችሁ ስሩ። እንኳን በደህና ቀን ታወቅሽ። ዩቱብሽን ከፈች፣ ሁሉም ሰው ሰብስክራይብ ያደርግሻል፣ ላይክ ያደርግሻል። ወደ ራሳሽ ተመለሽ እና ስራሽን ስሪ። ይህ ድስታፍ እንደለመደ ዝሙቱን ይስራ፣ ተዩ። እንዴ ዝሙተኛ ነው ይስራ፣ በቃ ዝሙቱን ተዩ። በህማማቷ ግብቶች በአርባ ጾሙ ሁሉ ስትዳሩ ኑራችሁ፣ ይ ያልተባረከ ልጅ ነው የሚሆንባችሁ። ለማለት ያክል ነው እና ፕሊስ ፕሊስ ፕሊስ ፕሊስ ላይክ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። አሁንም እንመጣለን። ጥፋት ከሰራችሁ አሁንም እንመጣባቸዋለን። ለማለት ያክል ነው። አመሰግናለሁ። ቻው ማሮችዬ